ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የአዲስ ዓለም ቻናል ቤተሰቦች፣ ሰላም ለእናንተ ይሁን። እንዴት ናቸው? ልሰላም ሁሉም መልካም ነው ወይ? እግዚአብሔር ይመስገን፣ እኔ ደህና ነኝ። እንግዲህ ዛሬ በአንድ ቪዲዮ መጥቼ እላችኋለሁኝ እና በአጋጣሚ ከሴትዮዋ ጋር ወጥቼ ኤቨንት ነበረ እና በጣም ደስ የሚል አካባቢ ነው የነበር ነው። ስለዚህ እኔም ደግሞ ያው ታውቃላችሁ እኔ ልጅ ነው ትግር ማድርገው። እንግዲህ ከልጅ ጋር ነበርኩኝ። ልጁ ሲያስቸግረኝ እስቲ ወደ እንድ ብዬ ህፃኑን ልጅ ወደዚህ አካባቢ መጣሁኝ። አመሻሽ ነበረ፣ ፀሐይ የሚጠልቅበት ሰዓት ነበረ። እና እንደምታዩት ቫዩ በጣም በጣም በጣም ደስ ይላል። ፀሐይ ሲገባ ያለው ሞመንት በጣም ደስ ይላል። እናንተ እግዚአብሔርና አንዳንድ ጊዜ በፒክቸር ነው የምናየው እና እኔ ደግሞ በዛ ሰዓት ላይ እዚች ቦታ ላይ ነበርኩኝ። አብዛኛ ጊዜ በእንደዚህ አይነት ቦታ ደግሞ ፎቶ ምናም ሰዎች የተነሱ ስታዩ የሆነ ባግራውንዱ ኤዲት ተደርጎ የሆነ ነገር የተደረገ ይመስላል፣ ግን ልክ እንደዚሁ ነው ማለት አብዛኛ ጊዜ። እና በጣም ደስ ይል ነበረ ቦታው። በጣም አፈራማ ቦታ ነው። ባህር ዳር ነው ይሄ አሁን ከኋላ ያለው ቦታ ላይ ያ ቦታ ነው ኢቨንት የነበረው ንግድ ያለው ብዙ ነገር ያለው ሰው እንዘጋ ምግብ ቤቶች የእያንዳንዱ ሀገር ምግብ አዳዲስ ልምምዶች፣ እንደ ኮንሰርትም አይነት ብዙ የሙዚቃ ውድድሮች ብዙ ነገር ነበሩ። በእርግጠን እነሱን እነሱን አልቀረጽኩኝ። ግን ስንገባ አንዳንድ ቦታዎች አሉና እኔ ደግሞ በትኩረት ውበትን ይሄ ተፈጥሮን በጣም ደስ ይላልና እዚህ ጋር ደግሞ ልክ አየር ላይ የተንሳፈፉት ለካ ሰዎች ናቸው። እኔ ምንድነው ነበረ የሚቀዝፉ ነበረ ውሀነ የሚዋኙ እና እነሱን ነበረና አየር ላይ ተንሳፉ። ይሄ ምንድን ነው ነበረና ለካ ሰዎች ይሄ ለካ። እኔ አላ የምር ኮን አላቅም ነበር ይሄ ሰውን ከፍ አድርጎ ደግፈው ይመስለኛ። እንደ አያችሁ እዚህ ጋር ጃምፕ ሲያደርግ አያችሁ አይደል? ይሄን ምን ያህል ሰውን አየር ላይ ማቆየት የሚችል መሆኑ እኔ አላቅም ነበር። ይገርማችኋል ይኸው እዚህ ጋር ምን አለው እኔም ባወቅኩኝና በዚህ ነገር እኔ በተንሸራሸርኩ ብዬ አሰብኩኝ ማለት ነው። እና በጣም ደስ ሲል ነበረ ነክቶ ሲመሽ ለካ ይሄን ያህል ውበት አለ። ፀሐይ በእውነት በጣም ነው ደስ የሚል። እዚች ቦታ ላይ እኔ በጣም የወደድኳት እዚህ ከፎቶ የምትነሳ ልጅ አለች። በዚህ መሀል ደግሞ እግዚአብሔር አንድ ፎቶ የሚያነሳኝ ሰው ራሱ የሉም። በሳ ላይ ደግሞ አንድም ኢትዮጵያ የለም። እኔ በጣም ኢቨንቶች ከሴትዮዋ ጋር አብዛኛ ጊዜ እሄዳለሁ። ምንም አይነት ኢትዮጵያዊ የለም። የሚገርማችሁ ነገር ለምን እንደሆነ እኔ አላውቅም፣ እና አብዛኛው ጊዜ የሌላ ሀገር ዜጎች ናቸው። ኤቨንት አዘጋጆችም የሌላ ዜጎች ናቸው። ደግሞም እንደዛ ስራ የሚሰሩትን ሌላ ዜጎች ናቸው። እና ይመስለኛል፣ እንዴት ነው አበሻ የሌለበት ስፍራ ነው ልልም የቻልኩበትን ጊዜያቶች አለ። ነገር ግን ያው ላይ አመጡም ይችላሉ ሁሉም ሰው ደግሞ ይሄ ጥሩ ቦታ ላይ እኛ እንድንሄድ የማይፈልጉም ሰዎች አሉ። ታውቃላችሁ እኛ ደግሞ ያው ልጅን ስላለ እዛ ቦታ ላይ ደግሞ የልጆችን መጫወቻ በጣም ደስ የሚል ነገር ስለሆነ አብረን ሄደን ነበረ ማለት ነው። በጣም ነው ደስ የሚለው እና እንደዚህ ማስታወሻ አንዳንድ ጊዜ በወጣንበት ጊዜ ያው አንዳንድ ምን ቀርጻቸው ነገሮች አሉ ፀሐዩ ምኑ ምኑ ብዙ ነገሩ ትውስታን በአይምሯችን እንዲቀር ያደርጋል። የሆነ ቦታ በፎቶ ብናያቸው እራሱ ይህ ቦታ እኮ ነበርኩኝ ሄጄ ነበር የምንላቸው ነገር የምናስቀራቸው ነገሮች አሉ። በእርግጥና በቻልነው መጠን ደግሞ ከሄድን ያ ቦታ ላይ ቪዲዮ ብንቀርጽ ማስታወሻ ይሆነናል። አትሊስት ራሳችን በዛ ቦታ ፎቶ መነሳት ራሱ ወይም የሚያነሳን ራሱ ብናጣ ቢያንስ እንደዚህ ቪዲዮ በመቅረጽ ይህ ቦታ የት ነበረ ማስታወሻ ይሆነናል። እና በቻላችሁ መጠን በሰው ልጅ በእውነት ነው የምላችሁ፣ በየትኛም ዘመን ላይ ብትኖሩ፣ በየትኛም ጊዜ ላይ ብትኖሩ በነበራችሁበት ጊዜ ቀጥሎ ቀጣ የሚኖር ነገር የለኝም። ምን የነበራችሁበትን ጊዜ የሚያስታውስ ደግሞ ወይ ፒክቸር ወይም ቪዲዮ ይኖራል ማለት ነው እና ስልክ የያዘው ነገር አይለቀውም ስለዚህ እዚህ ጋር ገና ያው ገብቼ የቀረጽኩት ከፊት ከኋላ ያደረጉት ይሄ ነው። ገና አሁን መግቢያችን ይሄ ነው። መግቢያ ላይ ነው የቀረጽኩት እና እዩት። በጣም እጅግ ሜዳ ነው፣ በጣም ሰፊ ነው ቦታ። በጣም ነው ደስ የሚለው። እኔ ልጅ ይዤ ነበር ልቀርጽ ራሱ ብዙም አልተመቸኝም። ነገር ግን ያው ያለውን በቻልኩት እና አፈር አለው እንግዲህ፣ መግቢያችን ይህ እንደዚህ ነበረ። አቀባበል መግቢያው ላይ ደስ ይላል። እና ሰውዬው ልጁን ይዘውታል። እኔ ደግሞ ሻንጣው ይሻል ወይ እና ሴትዮዋ ቅድማን እዚህ ስለነበረች ከዛ በኋላ ነው እኛ የመጣ ነው። ረዲ በማግስቱ ምናምን የመጣ ነው። እና በጣም ነው ደስ የሚሉ አገባቡ ላይ መግቢያው ላይ እዩ። ሰዎች ለአንድ ይሄ ለአስራ አምስት ቀን የተዘጋጀ ኢቨንት ነው፣ ቦታው ማለት ነው። ኦረዲ ይሄ አሸዋ ቦታ ነው ግን ልክ ተፈጥሮ በፊት ሰው እንደሚኖር ተደርጎ ነው የተሰራው፣ ቦታው ማለት ነው። እና የምር በጣም ደስ የሚል ነበር። እያንዳንዱ ነገር በጣም ነው ደስ የሚለው። እና ውድ ቤተሰብ እንደምታዩት ነበረ ማለት ነው። እንግዲህ አሁን መግቢያ ላይ ነው። ውስጥ ደግሞ በጣም ብዙ ንግዶች አሉ፣ የንግድ ቦታዎች አሉ፣ ምግብ ቤቶች አሉ። ፓፕኮን በተለየኛ ቤት ልጅ እዚህ ጋ በጣም ያስቸገረን ፓፕኮን ነው፣ ፋንዲሻ ማለት ነው። እና እሱ ላይ ነበረ ማለት ነው። በእውነት በጣም ደስ ይል ነበረ። በቃ ማለት ሌላችሁ አልችልም። ቆንጆ ነበረ አይደለ? ይሄኛ ቤት ልጅ ነው። ይሄ ደግሞ ሰውዬ ነው። እነዚህ ደግሞ ይሁ ለንግድ የተዘጋጁ ኤሪያዎች ናቸው። እዚህ ቦታ ምሳ የምትበሉበት ቦታ ነው። እና እዚህ ጋ ደግሞ የተለያዩ ምግብ ስታዙ ቁጭ ብላችሁ የምትበሉበት ወንበሮች ናቸው። ምናምን የተዘጋጀ የእያንዳንዱ ብራንች አላቸው ማለት ነው። እና እዚህ ጋር ራሱ የቻለ ነው፣ ሌላ ቦታ ራሱ የቻለ ነው። እና በጣም ደስ የሚል ነበር። ይሄ ደግሞ እንደ ካፌ አይነት ነው። ይህንን ቦታ ማለት ነው ደግሞ በጣም ደስ የሚል ቦታ ነው። ግን እዚህ ጋር ደግሞ ፐብኮን እራሱ የቻለ ፖፕኮርን ደግሞ፣ ይገርማችኋል ይህ ቦታ ላይ ፋንዲሻው በብር አይደለም ይገዛ። ብልሃታቸው፣ ብልሃት አይደለም፣ እስካን ይደረጋል። እስካኑ ደግሞ ምንድን ነው የቲክቶክ ነበረ፣ የቲክቶክ አካውንት ነው፣ ፎሎ ይደረጋል። ፎሎ ማድረግ ነው፣ እስካን ተደርጎ ፎሎ ማድረግ፣ ብር መክፈል አይደለም። እና ሰዎች በጥቂት ነገር ብዙ ነገር ማግኘት ይችላሉ። እኔ በጣም ገርሞኛል፣ በእውነት ነው የምላቸው። አንዳንድ ጊዜ ገንዘብ ማምጫ መንገዶች ምን አይነት እንደሆኑ ስናስባቸው በጣም ብልሃት ነው የሚጠይቀው። በጣም ትንሽ ብልሃት፣ በቃ ብልህ መሆን ነው። እኔ በጣም ገርሞኛልና ትንሽዬ ፋንዲሻ ደግሞ በትንሽዬ ነገር ውስጥ ናትና ያችን ብዙ ሰዎች እንዲያፈራ አድርጓል ማለት ነው። ቢያንስ አንድ አንድ ሩብ ፋንዲሻ ብትገዙ በጣም ብዙ ነው ማድረግ የምችል ግን፣ እዚህ ጋር በጥቂት ነሰርቶ ጥቂትን ሰጥተን ብዙ ማግኘት እንደሚቻል እዚህ ጋር እሱ እነሱ ገጅ ትንሽ ተገንዝቤ ያለኝ ማለት ነው እና በጣም ደስ ይል ነበረ። በጣም ማለት ነው የምር፣ ስልኬ በደንብ እንትን በደንብ ብቀርጸው ብዙ ነገሮች የሚታዩ ነገሮች ነበሩ ማለት ነው። ሌላም ቪዲዮ አለ ከዚህ ቀጥሎ ልቅላችኋለሁ ማለት ነው። አንዳንዴ ማስታወሻ የሚሆኑን ነገር ሲኖረን በጣም ደስ ይላል። እንግዲህ ላይክ ሰብስክራይብ አድርጉ፣ ኮሜንትም ጻፉ። እንግዲህ ኮሜንት ጻፉ። ከምንም በላይ እኛ ስፍር ኮሜንት የለም። እኛም ደግሞ አብዛኛ ጊዜ ተከታታይ ቪዲዮ አንለቅም ካለው አንዳንድ ችግሮች አንጻር ነው። ከዚህ በኋላ ያው ቪዲዮም እንለቃለን፣ በጥሩም በጥሩ ቪዲዮ እንመጣለን። ትንሽ ቻናላችን አደጋ ላይ ስላለ ነው። ህክምና ላይ ነው። ለዛ ስለሆነ ያክስታን ተስፋ አይቆርጥም። ይኸው የቅድም ፖፕኮርን በዚች ነው፣ ፎሎ እየተደረጉ የነበረ እና አሰ መብላት በብልሃት ይላልና፣ እንደዛ ነው። የሰው ልጅ ከፍታውን ቀስ በቀስ በደረጃ እያካሄደ ያለው ማለት ነው። በጣም አመሰግናለሁ። ላይክ ሰብስክራይብ